እየተመላለሰ ያደረሰው እንደኔ ቲክቶክ ላይ ገቡ አልገቡ፣ ጌሙ ተጀመረ አልተጀመረ፣ ተጀመረ አልተጀመረ ብሎ እየተመላለሰ እግሩ ሳይሰባበር ያደረሰው እኔ የምሬ ነው የምላችሁ። በዱባይ ሳዋህድ ነው የተኛሁት። ሌላ ጊዜ አራሳ ሶስት ሰዓት ስልኬን አጠፋፍቼው የምተኛ ልጅ በዱባይ ሳዋህድ። እነሱን እኮ ባገኝ ደስ ይለኛል። ሳላገኛቸው ሳዋህድ ድረስ ተቀምጬ ይሄው ሳይገቡ ለዚህ ሁሉ ተጠያቂ ደግሞ ሄርሜላ ና ሄርሜላ ናት። ፕሮግራማችንን አበላሽታለች። እሷን ደህና አድርጎ የሚቀጠቅጥልን አስሮ ጸበል የሚያስገባልን ሰው ነው የምንፈልገው። ሄርሜላ ከህይወታችን ውጪ ውጪ ውጪ ውጪ። ሄርሜላ ቦታጅራ ላይ እያለች አንቺማ ጨፍሪ። አዎ ምንቅ ምንቅ ምንቅ ምንቅ ያድርግሽ እንጂ፣ ምክንያቱም የሄድሽበት ዓላማ በስነስርዓት ተሳክቶልሻል። አዎ በደንብ አድርግሽ፣ በአማርኛም በትግርኛም በደንብ አድርገሽ ጨፍሪ ማለት ነው። ምክንያቱም ሰው ያሰበው ነገር ሲሳካለት ሆነ ደስተኛ ይሆናል፣ አይደለም እና እንዳያቸዋት፣ ሄርሜላ እንደዚህ እንደዚህ እያለባት ነው ትግርኛ ዘፈን። እንዲሁም ደግሞ እውነትም ያባይ ልጅ የቡታጅራ ልጅንሽ ደግሞ ወዴት ወዴት ጠጋልት ነው? አዎ በቃ ተቀመጭ እዛው እዛው። እና ምን ልላችሁ ነው እነዚህን ልጆች ይኸው አበጣብጣ አበጣብጣ ተዚላችኋል፣ ተዚላችኋል እሁድ ማታ ሶስት ሰዓት ጌም ተቀጣጥረው ነበረ። ትላንትና እንደዛ ስለተበጣበጡ ሁለቱንም አለያይታ አበጣብጣ፣ ይኸው ጌሙም ቀረ፣ ሁለቱም ሳይታረቁ ቀሩ። አብርሽ አዲስ አበባ የሄደበትን ዓላማ አስረስታ እንደዚህ ውንቅ ውንቅ እያደረጋት ነው ማለት ነው። ውንቅ ውንቅ ከእንደዚች አይነት ተንከሲስ ተንከሲስ ሴተኛ አዳሪ ፈጣሪ እየሰውራችሁ እኔ በጣም ይቅርታ፣ ስለ ቃላቱ ሴተኛ አዳሪ ምናምን ስላልኩ በጣም ይቅርታ። ግን ሰው በሰራው ነው አይደል? ምትለኩት፣ አይደለም ቤተሰብ ሰው በሰራው ያህል ትለኩታላችሁ። ስለዚህ ሄርሜላ እያደረገች ያለችው ነገር ከሴተኛ አዳሪ የሚጠበቅ ነገር እንጂ ከትክክለኛ ሰው የሚጠበቅ ነገር አይደለም። ሄርሜላ እየሰራች ያለችው ማለት ነው፣ አብርሽን እየደባበሰች እያወዛገበች፣ እየደባበሰች የሄደበትን ዓላማ አስረስታ የሄደበትን የሽምግልና ጊዜ አባክና ሁለቱ በስነ ስርዓት እንዲቧጨቁ እንዲጣሉ አድርጋ አይታችኋል፣ ላይቭ ላይ እንደዛ ቅልስልስ ምን እየሰራሽ ነው? ምንድን ነው የለበሽው? እስኪ ቤትሽን አሳይኝ፣ እስኪ ክላስሽን አሳይኝ፣ እስኪ ልምጣና ልውሰድሽ፣ ናፍቀሽኛል። እኔ የረፍታት አሳጣሻለሁ ወይ እኔ እንደዚህ አደርግሻለሁ ወይ። እንዳዲስ ቺኮችን እንዳዲስ ፍቅረኛሞች ነበር እየተጀናጀኑብን ያሉት። ምክንያቱም የሩታ እናት ቡታጅራ መጥቶ በስነ ስርዓት እናውራ፣ ጉዳዩ ከእናንተ ወጥቶ ወደ ሽምግልና ይሂድ ብላ ስትናገር አብርሽም እሺ ብሎ መጣ። እሺ ብሎ ከመጣ በኋላ ይቺም ተከትለው መጣች። ች ተንካሲስ ማለት ነው። ጉዳዩ ወደ ሌላ ነገር ቀየሩት ወደ ሌላ ነገር። ይሄ ቦታ እኮ ይሄ መናፈሻ ከሩታ ጋር ብዙ ትዝታ ያለው ቦታ ነው። ብዙ ነገር የሚያስታውስበት ቦታ ነው። አይታችኋል። ሩታን ጠርቶ እዚህ ቦታ ታስታውሻለሽ ወይ፣ ብዙ ነገሮችን ያሳለፍንበት ቦታ ነው ብሎ ነግሬያቸዋለሁ። መናፈሻው ዲያስፖራ ሰፈር መናፈሻ ነው፣ ዲያስፖራ ሰፈር ወሊንሾ መድኃኔዓለም ሳትደርሱ ኢቨን ቅዳሴ ሁላ ይሰማል ቤተክርስቲያን እንትኑ ይሰማል ማለት ነው። እሷ ደግሞ ሄዳ ሄርሜላ ሄዳ ምን ታደርጋለች? ሄርሜላና አብርሽ ትዝታ እንዲኖራቸው እዛ ቦታ ላይ ሌላ ፋውል እየሰራች ነው ሄርሜላ ማለት ነው። ታዲያ እቺ ሴት ሴተኛ አዳሪ ብትባል ያንሳታል። ምትለብሰው ከጉልበቷ በታች ፓንቷን ያሳያ ለብሷል። የምትሆነው የምታደርገው ሀረካት ሁሉ ደስ አይልም። አስባችሁታል። ቪዲዮ ላይ እንዲ ምትወናቀብ ከሆነ በግል ደግሞ አብረሽን ስታገኙ ምን እንደምትሆን ገምቱ ማለት ነው። ስለዚህ እቺ ሴተኛ ድሬ ማለት ያንሳታል ወይ እና የማታ ጌም እኔ ማታ እንደኔ የተመላለሰ የለም። እውነቴን ነው ምላችሁ። እንደኔ ዩቲብ ቲክቶክ ቲክቶክ ስሮጥ ስሮጥ እስከ ሰአ ዋህድ ድረስ በዱባይ አልተኘው ልጅ ነው የሚይዘው። ሰአ ሀምሳ ነው የምነሳው። ይ አይኔ ራሱ ስልብብ ብሏል። እስከ ወሰአ ዋህድ እየተመላለስኩ እየተመላለስኩ እየተመላለስኩ መሽለምት ጀመሩ፣ መሽለምት ጀመሩ። ኢቨን በቃ ጓደኞችን ሰብስቤ ግሩብ ፈጥሬ ሀረ ምን ይሄን ብቻ የሩታ አድናቂዎች ከነሱ ጋር ተሰባስበን ታቃላችሁ። የሩታ አድናቂ ሀገርንን ሁሉ ነገር ሬዲ አድርገን እየጠበቅናቸው ናቸው ቀርተናል ማላሉም እንመጣለን ማላሉም በዛው ውሃ በልቷቸው ቀረ። ምክንያቱም ትላንትና ሄርሜላ የቅርታ ልትጠይቅ ነው ወይስ ሁለቱም ደህና አድርጋ ልታባላ ነው? በቃ አብርሽ እኮ ሩታን ያውቃታል፣ ምንም አዲስ ነገር የለም። ምንድን ነው አንቺ ጓገጭ የምትይው ምንድን ነው፣ ድምፅሽን ከፍ አታድርጊብኝ ብላ ሸኘቻት። ሩታም ተናዳ ጌሙንም አበላሸችው። የጌሙም ቀጠሮ ተበላሸ። ምንድን ነው ቆይ አንቺ ምንቅንቅንቅንቅ የሚያደርግሽ መካሪ የለሽም አረ የሄርሜላ ፋሚሊዎች ሄርሜላን የያዙልን ተክለ ሃይማኖት ጸበል ውሰዷት፣ ወይም ደግሞ ስልጢ አርሴማ ጸበል ውሰዷት። ደና ጸበል አለ እዛ፣ ወስዳችሁ ደና አድርጋችሁ አንከባሏት። መንፈስ ይዟታል ልጃችሁ ማለት ነው። ሰው ትዳር ላይ እንደ ዝንብ ጥልቅ እያለች ነው። ምንቅ ምንቅ ያደርጋታል ደግሞ የነ ሩታን ህይወት ካበላሸች በኋላ ምንቅ ምንቅ ምንቅ ምንቅ እንደው ሚያደርጋትን አታል። ምንቅ ምንቅ እኔ እነሱ አይዲያ ስለሰጡኝ ነው እነሱ እንደዚህ ስላሉኝ ነው ምናምን ላልሽው ማለት ነው ሰው አንቺ ሰው አይደለሽም እንዴ? ሰው እኮ የሚደረግና የማይደረግ ነገር ማወቅ አለበት። እዚች ጋ ሩታ እንደምትመጣ እያወቅሽ ሁን ብለሽ መኝታ ክፍሉ ላይ ገብተሽ እየደባበሰች ደረሰች ሩታ ከዛ ፕራንክ ነው። አረባክሽ ላማትሽ ንገሪያት እንደዛ ብለሽ ዳፋር ከብራቢስ እኔ አታቃጥሉኝ፣ ቤተሰብ አታቃጥሉኝ። በቃ እኔ ደግሞ በሃይሚና በቡርኬ ያወራሁትን ነገር እኔ ፈጥሬ ምናምን እንዳይመስላችሁ ቮይስ አዳምጣቸዋል ገባችኋል? ለቻ ለገንዘብ ብለሽ ምናምን ሐቢብቲ፣ እነሱ ናቸው ለገንዘብ ብለው የሚሰሩት። እኔ ምንድን ነው የምሰራው? መስኪን የጨውቃ። ለገንዘብ ተብሎ የሚሰራ ቪዲዮ እና በእነሱ አስተያየት የሚሰጥ ቪዲዮ ለይታችሁ እወቁ። እኔ አሁን 2000 ሰው አየልኝ 3000 ሰው አየልኝ፣ ምንድነው የሚጠቅመኝ? እስኪ ነገሩኝ። እነሱ እኮ ናቸው 200000 300000 የሚታዩት። እነሱ ናቸው ለገንዘብ ብሎ ለገንዘብ ብሎ መባል ያለባቸው። ከኔ ራስ ውረዱ። ያለውን ነገር የሰማሁት ነገር፣ ልጅቷ ብሎክ ስላደረግችኝ ተናድጄ ማስረጃ አውጥቻለሁ። እኔ ደግሞ ያልኩት ነገር የለም። ብሩኬ ዛሬ መጥቶ ይመልስልን እውነት ከሴት ጋር ተገኝተዋል ወይ? እውነት ሃይሚን እንዲህ አድርጓል ወይ? ይሄንን ቡርኬ አያደርግም። ስለዚህ ዛሬ በጊዜ መጥቶ ሀሳቡን ይንገረል ያለው የተፈጠረው ነገር ከነ ምናምን ሳይቀር ይናገር ብዬ ተናገርኩ እንጂ ማንንም ደግፌ ነቅፌ አይደለም። በእርግጥ ሃይሚን እንድትነካ አልፈልግም። ምክንያቱም ሴት ነኝ፣ ሴት ናት። ብሩኬ ደግሞ ፌንት ስለበላ ምናምን አይደለም፣ አሞታል። እግዚአብሔር ያሽረው። ይህንን አውቃለሁ። ሆኖም ግን ይሄ ነገር መልስ እሱ ነው መስጠት ያለበት ብዬ ነው የተናገርኩት። አትዘላብዶ እዚህ እየመጣችው ማለት ነው። እና ሄርሜላን አስሮ ጸበል የሚወስድልን ሰው ፈልጉ። ከዛ ውጭ እኛ ሰላም አናጣ በቃ አናገኝም። ሩታን እንድትወልድ ከልክለዋታል። ሩታን ሰላም ነስተዋታል። ሄርሜላን ደና አድርጎ አስሮ ጸበል የሚወስድልን ሰው ነው የምንፈልገው። ይሄንን ከቡታጅራ ሳትወጣ ማለት ነው። ጸበል እንደው በርሜል ጊዮርጊስ አካባቢ እንትን ጦርነት ባይኖር ምናምን ማለት ነው፣ እዛ ነበር ወስዶ ሰባ ቀን ማኖር እሷል እቺ መላ የሆነ በቃ መንፈስ ናት እኮ እቺ ተንከሲስ ናት። እና ጌሙ ወደ ሌላም ቀን ተዘዋውረዋል አላሉንም፣ ምንም ነገር አላሉንም። ይኸው ተጣልተው ተበጣብጠው ጌሙንም አራዝመውብናል፣ መላም የለንም። እቺ ሄርሜላ እስካልወጣች ድረስ ከህይወታቸው፣ እኛ እንደዚህ እየተሰቃየን ነው የምናድረው። ጋይስ በቃ እኔ ማለት የምፈልገው ይሄና ይሄ ብቻ ነው።